በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ለሌላው ቸርነት ስለማድረግና የወንድምን ጥቅም ስለማስቀደም ሦስት ወንድሞች የሰው አዝመራ በመንደኝነት ለማጨር ተስማሙ። ነገር ግን ገና በመጀመሪያው ቀን አንደኛው ታመመና ወደ ባዕቱ ተመለሰ። የቀሩት ሁለቱ አንዱ ሌላውን ወንድሜ፣ ወንድማችን እንደታመመ አይተሃል። ስለዚህ አንተም ምን የተቻለንን ሁሉ እናድርግ፣ በጸሎቱ እየታገዝን የወንድማችንን ድርሻ እንደምንጨርሰው አምናለሁ አለው። ስራውን ጨርሰው ዋጋቸውን ሊቀበሉ ሲሉ ያንን የታመመውን ወንድም ጠርተው ወንድማችን፣ ና ዋጋህን ውሰድ ባሉት ጊዜ ምን የሠራሁት ነገር ሳይኖር ምን ወስዳለሁ አላቸው። እነርሱም የአንተን ጸሎት ስለረዳን ስራው ተጠናቋልና ድርሻህን ውሰድ አሉት። በመታመም ወደ በዓቱ የተመለሰው ወንድም እኔ ምንም አልወስድም ሲል፣ እነዚያ ደግሞ አንተን አብረኸን አትቀበል ከሆነ እኛም ትተነው እንሄዳለን ሲሉ፣ እንዲህ እየተባባሉ ለብዙ ጊዜ ሲከራከሩ ቆዩና በመጨረሻም ወደ አንድ አረጋዊ ዘንድ ሄደው ሁኔታውን ነገሩት። ታሞ የነበረው አባ ወደ ስራ ስንሄድ ገና በመጀመሪያ ቀን ታመሜ ምንም ሳልሰራ ተመለስኩ። እነዚህን ወንድሞቼን ደግሞ ያልሰራህበትን ውሰድ ይሉኛል አለው። ሁለቱም ወንድማማሾች ደግሞ አባ ሶስታችንም አብረን ስራውን ተቀበልን። ሶስታችንም አብረን ስር ቢሆን ኖሮ ምናልባት ላንጨርሰው እንችል ነበር፣ ነገር ግን የእርሱ ጸሎት ረድቶን ስራውን በቶሎ ጨረስ ነው። ስለዚህም ዋጋህን ውሰድ ብንለውም እሻል እላለን አሉት። ይህንን ሲሰማ ያ አረጋዊ አባት እጅግ ተደነቀና በእነርሱ ገዳም ያሉትን መነኮሳት ሰብስቦ ወንድሞቼ ኑ ዛሬ ልዩ የሆነ ፍርድን ስሙ አላቸው። አረጋዊው አባትም የሆነውን ሁሉ ነገራቸውና እነርሱም ይህ መነኩሴ ገንዘቡን እንዲቀበልና የወደደውን እንዲያደርግበት ፈረዱ። ያም ወንድም እያዘነና እያለቀሰ ወደ በዓቱ ሄደ። የቅዱሳኑ ረዴት በረከት ከሁላችን ጋር ለዘላለም ትኖር። አንድ አረጋዊ ረድኡን የሰራቸውን ቅርጫቶች ወደ ገበያ ለመውሰድ ይችል ዘንድ ግመል እንዲያመጣ ወደ ግብጽ ላከው። ያ ረድዕም ግመል ይዞ አስቄጥ ሲመጣ ሌላ አረጋዊ አገኘና ወደ ግብፅ እንደምትሄድ አውቄ ቢሆን ኖሮ ለእኔም ግመል ይዘህልኝ እንድትመጣ ጠይቅህ ነበር አለው። ይህ ወንድም ሄደና ለአባቱ ይህንን በነገረው ጊዜ ግመሉን ውሰድና እኛ ገና አልተዘጋጀንምና አንተ ውሰድ ብለ ስጠው ከዚያም ወደ ግብፅ አብረኸው ሂድና የእኛን ጭነት እንወስድ ዘንድ ግመሉን መልሰህ ይዘህና አለው። ያ ወንድምም ግመሉን ይዞ ወደዚያ አረጋዊ በመሄድ አባቴ፣ ገና አልተዘጋጀንም፣ ግመሉንም ውሰድና እንደምትፈልግ ተገልገልበት ብሎ ሰጠው። የአረጋዊም ቅርጫቱን ጭኖ ወደ ግብፅ ሄደ። እዚያ ደርሰው ጭነታቸውን ካወረዱ በኋላ ያ ወንድም ግመሉን ወሰደና አረጋዊውን ጸልይልኝ አለው አረጋዊውም የት ልትሄድ ነው ሲል የእኛን ቅርጫቶች እናመጣ ዘንድ ወደ አስኬት ስለሄድ ነው አለው አረጋዊው ውስጡ እጅግ ተነካና በመጸጸት እያለቀሰ ከፊቱ ወድቆ ይቅር በለኝ የአንተ ታላቅ ደግነት እኔን ዋጋ አሳጥቶኛልና አለው የቅዱሳኑ ረዴት በረከት ከሁላችንም ጋር ለዘላለም ትኖር ሁለት ወንድሞች በበዓት ይኖሩ ነበር። በእድቤም የሚበልጠው ለታናሹ ወንድሜ አብረን እንኑር አለው። ያኛው ግን አባ እኔ ኃጢአተኛ ነኝ ስለዚህ ከአንተ ጋር መኖር አልችልም አለው። ሆኖም ያኛው መኖር እንችላለን በማለት ነገሩን አጠበቀ። አረጋዊውን ፍጹም ስለነበር ከመነኩሴ የዝሙት ሐሳብ እንዳለው መስማት አይፈልግም ነበር። በዕድሜ አነስ ያለው መነኩሴ አንድ ሳምንት ስጠኝና ከዚያ በኋላ እንነጋገርበታለን አለው። ሳምንቱም ሲያልፍ አረጋዊው መጣ። ይሄኛውም ሊፈትነው ፈለገና አባ በዚህ ሳምንት በታላቅ ፈተና ወድቅ ያለሁ ወደ መንደር ለአንድ ጉዳይ በወድኩበት ጊዜ ከሴት ጋር በደልኩ አለው። አረጋዊውም ግን ንስሐ ገብተሃል አለው። ያ ወንድምም አዎ አለው። አረጋዊውም የኃጢአትህን ግማሹን ከአንተ ጋር አብሬ እሸከማለሁ። ያ ወንድምም ከዚህ በኋላ አብረህ መሆን እንችላለን። ከዚያም ጊዜ ጀምሮ እስኪሞቱ ድረስ አብረው ኖሩ። የቅዱሳኑ ረድኤት በረከት ከሁላችንም ጋር ለዘላለም ትኖሩ። ከወንድሞች አንዱ ቅርጫት እየሰራ መያዣ ያደርግባቸው ነበረ። እንዲህ ያዘጋጃቸውን ቅርጫቶች ወደ ገበያ ወስዶ ሊሸጥ ሲል በአቅራቢያው የነበረ አንዱ ቅርጫቶቹንስ ደህና ሰርቼ ነበር፣ ነገር ግን መያዣቸውን ሳላደርግባቸው የገበያው ቀን ደረሰብኝና ምን አደርጋለሁ ሲል ሰማሁ። በዚያን ጊዜ እርሱ በሰራቸው ቅርጫቶች ላይ አድርጓቸው የነበሩትን መያዣዎች አውጥቶ ወደዚያ ወንድም ወሰደና እነዚህም መያዣዎች አሉኝ እኔ አልፈልጋቸውም፣ ትርፍናቸው ናቸው፣ ወሰዳቸውና በቅርጫቶች ላይ አድርጋቸው አለው። እንዲህ በማድረግ የራሱን በመተው የወንድሙን ሥራ የበለጠ ውጤታማ እንዲሆን አደረገ። ይህም ባልንጀራን እንደ ራስ መውደድ የሚለውን የመጽሐፍ ቅዱስን ቃል ፈጸመ። የቅዱሳኑ ረዴት በረከት ከሁላችን ጋር ለዘላለም ትኑር። አባ በፍኑቴዎስ ወይን ፈጽሞ አይጠጣ እንደነበር ተናገሩ። አንድ ወቅት በመንገድ ላይ ሳለ የወንበዴዎች ቡድን ካሉበት ቦታ ደረሰ። እነርሱም ወይን እየጠጡ ነበረ። አለቃቸው የነበረው አወቀውና፣ አባ በፍኖቴዎስ ወይን እንደማይጠጣ ያውቅ የነበረ ቢሆንም በጣም እንደደከመው አየና ሰይፉን በእጁ እንደያዘ ወይን ቀርቶ ይህን ወይን ካልጠጣህ እገድልሃለሁ አለው። አረጋዊው አባትም ይህ የሽፍቶች አለቃ ይህን ያደረገው ለእርሱ መልካም ነገር ለማድረግ ብሎ እንደሆነ ተገንዝቦ ተቀበለውና ወይኑን ጠጣ። ያን ጊዜ የወንበዴዎቹ አለቃ አባቴ ሆይ የማይገባ ነገር አድርጌባለሁና ይቅር በለኝ፣ በማለት ተጸጸተ። አባ በፍኑትዮስም ስለዚህ ጽዋ ወይን እግዚአብሔር በዚህ በሚመጣው ሕይወት እንደሚራራልህ አምናለሁ አለው። ወንበዴውም አባቴ ሆይ በእግዚአብሔር አምናለሁ፣ ከዚህም በኋላ በማንም ላይ ክፉ ነገርን አላደርግም አለው። አረጋዊው አባትም የራሱን ፈቃድ ስለ እግዚአብሔር ሲል በመተው ይህንን የሽፍቶች አለቃና ከእነርሱ ጋር የነበሩትን ሁሉ ወደ እግዚአብሔር መለሳቸው። የአባ በፍኖቴዎስ ረዴት በረከት ከሁላችን ጋር ለዘላለም ትኖር። የአንድ ገዳም አበምኔት እንዲህ አለ። ሁልጊዜ በየዓመቱ በጸሎተ ሐሙስ ለህዝቡ አንድ አንድ መስፈሪያ ስንዴና ዳቦ እንዲሁ ማርና ወተትን የመስጠት ልማድ ነበረን። በአንድ ወቅት ድርቅ ሆነና ያላቸው የስንዴ ጥቂት ስለሆነ መነኮሳቱ አበምኔቱን የገዳሙን መነኮሳት እንዳይራቡ ለህዝቡ አትስጡ አሉት። አበምኔቱ እባካችሁ የገዳማችንን በረከታ እናቋርጥ ቢላቸውም አልሰሙትም። ስለሆነም በጸሎተ ሐሙስ ለህዝቡ ሳይሰጡ ቀሩ። በማግስቱ አርብ መጋቢው የስንዴውን ዕቃ በከፈተ ጊዜ በቅሎና ተበላሽቶ አገኘው። አበምኔቱም ሁለት ጉዳት አገኘን። በመጀመሪያ ባለመስጠታችን ፈጣሪያችንን አሳዘን ነው። ሁለተኛም ሰጥተንለት ቢሆን ኖሮ ለእኛ ብዙ ይተርፈን የነበረ ሲሆን አሁን ግን አንሰጥም በማለታችን ባዶ እጃችንን ቀረን። ይህ የደረሰብን ለፍጥረቱ ምግብን የሚሰጥ እግዚአብሔር ባለማመናችሁ ነው አሏቸው። የአበምኔቱ ረዴት በረከት፣ ምልጃና ጸሎት ከሁላችን ጋር ለዘላለም ትኖር። በአስቄትስ የነበረ አንድ አረጋዊ በታመመ ጊዜ ትንሽ ትኩስ ዳቦ ባገኘሁ አለ። ይህንን በሰማ ጊዜ ከወንድሞች አንዱ ተነሳና ወደ ግብጽ ሄዶ ትኩስ ዳቦ ገዝቶ ይዞለት መጣ። ያ ወንድምም ይዞ ሲደርስ ዳቦዎቹ ትኩስ ሆነው ሲያዩ ተገረሙ። የታመመው አረጋዊ ግን ይህ የወንድሜ ደም ነው በማለት አልበላም አለ። ነገር ግን ሌሎቹ አረጋውያን የወንድምህ መስዋዕት በከንቱ እንዳይቀርበት ስለ እግዚአብሔር ስትል ተመገብ ብለው እንዲበላ አደረጉት። የቅዱሳኑ ረድኤት በረከት ከሁላችንም ጋር ለዘላለም ትኑር። አንድ ወንድም አንድን አረጋዊ በዚህ ዘመን አንዳንዶች ራሳቸውን በገድልና በትርሕምት እያስጨነቁ እየቀጡ በከባድ አኗኗር እየኖሩ ነገር ግን እንደቀደሙት አበው ጸጋ የማይቀበሉ ስለምንድን ነው ብሎ ጠየቀው። አረጋዊውም እንዲህ ብሎ መለሰለት። በእነዚያ ጊዜያት ደግነትና ቸርነት ነበር። አንዱ ሌላውን ወንድሙን ወደተሻለ ደረጃ ከፍ እንዲል የሚችለውን ሁሉ ይደግፈውና ያግዘው ነበር። አሁን ግን የአመት ተሳሰብና ደግነት ቀዝቅዟል። እያንዳንዱ ወንድሙን ወደ ኋላ ይጎትታል። ጸጋ የማናገኘው ስለዚህ ነው ብሎ ለአረጋዊ እንዲህ መልሶለታል። አንድ አረጋዊ እንዲህ አለ። ለእኔ ጠቃሚ የሆነ ነገር ነገር ግን ወንድሜን ሊጎዳ የሚችል ምንም ነገር ለማድረግ ተመኝቼ አላውቅም። የወንድሜ ጥቅም ለእኔም ፍጹም ጠቃሚነት ያለው ፍሬ ያለበት እንደሆነ ጽኑ እምነት አለኝና እያለ እንዲህ ይናገራል። አንድ ሰው ንጉሥ ላከበትና ወደዚያ ሲሄድ በመንገድ ላይ ሳለ የሞተ በድን አገኘና ገንዞ ቀበረው። ከዚያ በኋላ በሆነ ጊዜ ይህንን ሰው እግሩ ተሰበረ። ባለመድኃኒቶች እግሩን ሊቆርጡት መጡ። እርሱም እጅግ ተከዘ። በዚያም ሌሊት አንድ ሰው በቤቱ መስኮት ገባና ለምን ትተክዛለህ አለውና እግሩን ዳሰሰው። ከዚያም ተነስና ተራመድ አለው። እርሱም አንተ ማነህ ሲለው እኔማ በመንገድህ አግኝተህ የገነዝከኝ ነኝ እኔን የገነስክበት ልብስ እየው በላይ ላይ ነው። እፈውስህ ዘንድ እግዚአብሔር ላከኝ። ጌታችን በወንጌል የሚምሩ ብፁዓን ናቸው እነርሱም ይማራሉና ብሏልና የርህራሄና የምህረት ተግባር ያድናል አለኝ። ይህንም ብሎ በመስኮት ወጥቶ ሄደ። እግሩ የተሰበረውም ሰው በማግስቱ ጤነኛ ሆኖ ተገኘ፣ እግዚአብሔርንም አመሰገነ። የቅዱሳኑ ረድኤት በረከት ከሁላችን ጋር ለዘላለም ትኖር። አባ እንጦንስ እንዲህ አለ ሕይወታችንም ሆነ ሞታችንን ከወንድማችን ጋር ነው ወንድማችንን ገንዘብ ካደረግነው እግዚአብሔርን እናገኘዋለን ወንድማችንን ከነቀፍነው ካታዘንነው ግን በክርስቶስ ላይ በድልናል ይለናል የአባ እንጦንስ ረዴት በረከት ከሁላችን ጋር ለዘላለም ትኖር በአንድ ወቅት አባ ጳኩሚስ አንዲት ሴት ብዙ አጋንንት ሰፍረውባት ደዊ ጸንቶባት አየ ጌታዬ እባክህ የዚችን ደካማ ሴት ደዌ ለእኔ ልሸከመው በእኔ ላይ አድርገው፣ አለ። በዚህን ጊዜ አንድ ቀፎ ንብ ተገልብጦ በሌላ ቀፎ እንደሚሰፍር በዚያ ሴትዮ አድረው ደዌ አጽንተውባት የነበሩት አጋንንት በአባ ጳኩሚስ ላይ ሰፈሩ። እርሱም ማቅ ለብሶ አመድ ንስንሶ በጾም በጸሎት አሰቃያቸው። አጋንንት እንዲህ በጾም በጸሎት የተጋ ሰውነት አይስማማቸውምና፣ እንሂድ እንውጣ እንውጣ እንጂ እያሉ ጮኹ። አባታችንም እንግዳ እኮ ከገባበት ቤት ጥቂት ያርፋል፣ ቆዩ እንጂ አላቸው። አጋንንቱም እኛ ከገነት ካስወጣን ከአዳም በስተቀረ እንዲህ ያለ ሰው አላየንም ብለው ከእርሱ ወጥተው ሄዱ። የአባታችን የአባባ ጳኩሚስ ረድኤት በረከት ከሁላችን ጋር ለዘላለም ትኑር። የቅዱሳኑ ረዴት በረከት ምልጃና ጸሎት ከሁላችን ጋር ለዘላለም ትኑር። አፎ ወርቅ ሚዲያ ዩቲዩብ ቻናላችንን ሰብስክራይብና ላይክ በማድረግ ቤተሰባችን እንድትሆኑ እየጋበዝን እንዲሁም ሁልጊዜ የምንለቃቸው መንፈሳዊ ትረካዎችና ጣፋጭ ትምህርቶች እንዲደርሳችሁ የደወል ምልክቷን በመንካትና ሼር በማድረግ እንዲሁም ሐሳብ አስተያየታችሁን ኮመንት ላይ በመጻፍ አገልግሎታችንን ትደግፉ ዘንድ በሉል እግዚአብሔር ስብን እናሳስባለን። ሰላም እግዚአብሔር ከሁላችን ጋር ለዘላለም ትኑር።